ተክለ ሃይማኖት ሰባት አክሊልን ተቀበሉ አንድ ስለ ፀና ሃይማኖታቸው አንድ ሃይማኖት ስለማስተማራቸው አንድ ካላዋን ነገሥታት መከራ ስለ ተቀበላቸው ስለ መቀበላቸው አንድ ጣዖታትን ስለ ማጥፋታቸው አንድ ስለ ጸሎታቸው ብዛት ይሄን ሁሉ አድርገው ስለ ንጽህናቸው ስለ ሃይማኖታቸው ንጽህና ስለ እንዲናቸው ንጽህና ሰባቱን ተቀበሉ በአብዝ ጻማ ከመነቢያት በሰቢከ ወንጌል ከመ ሐዋርያት በተቀስፎ ዘባን ከመሰማይታት ጸሎቱ ውሂስ ከመማዩይ ዘይነጽፍ ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማይታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላእክት። መከ ተክለ ሃይማኖት አንድ ሰው አይደሉ፣ ብዙ ሰው ናቸው። መላክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባይታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ተሐራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ አሉትን እወቋቸው ተክለሃይማኖትን ገድላቸውን እንገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሁኜ እነግራችኋለሁ። አይጥ ቢኖርባችሁ ያጠፉላችኋል። የሰው አይጥም ያረቁላችኋል። እውነቴንም ይንም ነግራችሁ ደግሞ የተክለሃይማኖት ሃይማኖት ገድል ከተቀመጠበት ቦታ ምን አይልም፣ ሰው ጦሙን አያድርም። እኔ ራሴ አንድ ነገር ንገ ደብረ ሊባኖስ ደና እጅ አንድ ጊዜ መጀመሪያ ሄድኩለት ነው። ተክለሃይማኖት ገድላቸው ከተነበበበት ቦታ ጦም አያድርም ተብሎ እስቲ ያለው ብዬ አንበላም ማለት አንበላም ብለን ዝም ብለን ቁጭ አለ። ገዝተ መብላት እንችላለን። ቆሎ እንስጣችሁ ያሉ እናትም ነበሩን ከአዲስ አበባ የመጡን። አንበላም ብለን ተኛል። ሁለት ሰዓት ተኩላ አንድ ትብድ እየሮጦች መጣ። ለምንድን ነው ጦማችሁን የተኛችሁ? እኛ ጦማችን ተኝታን ብለን አልተናገርንም፣ ንፍሮ ሰታን በልተን አድረናል። ማንም ሰው እብድ ቢሆን ጅልሰ ቢሆን ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጦማ ያሳድሩ